ሞገስ ትልቅ ጥፋት ሰርቷል ማለት ነው። እንግዲህ ሞገስ ወረቀቱን እንዲፈርምለት ሲል ፈትቶታል ዝናል። ዝና ደግሞ እንግዲህ እንደተፈታ ይዞ ሞገስን በጥፊያ ጭሎ ጥሎት እንግዲህ የተረፈውን ሁለተኛ እጁን ግን በአንደኛው እጁ ፈትቶ እግሩንም ፈትቶ አምልጧል ማለት ነው። ዝና ታዲያ ዝና ሲያመልጥ ሞገስ በጣም ነው የተናደደው። ዞሮ ዞሮ ግን ደብድቦታል። አሁን ላይ ሞገስ የሰራው በጣም ትልቅ ጥፋት ነው። ለዚህ መድብል በጣም ነው የተናደደው። በመጀመሪያ ሞገስ ሄዶ ፈርምልኝ ከማለቱ በፊት ለመድብል ሊነግረው ይገባ ነበር። እንግዲህ መድብል ሁሉንም ነገር ችሎ ማለትም በጣም ነው ጥፋት ያጠፋው። በይዘው ወይ ሞገስ አስባችሁታል? አሁን ላይ ምሳሌ በእጃቸው ናት፣ እንደገና ብሩክን በእጃቸው ነው። ምሳሌና ብሩክን እንዴት አድርጌ ላስፈታ እያለ እንግዲህ መድብል መከራ እያየ ባለበት ወቅት በዚህ ሰዓት ምሳሌም ችግር ላይ ሆኗ ይህንን ስራ መስራቱ በጣም ትልቅ ስህተት ነው ማለት ነው፣ ሞገስ። በእርግጥ ሞገስም ደግሞ ያው ሉላ በጭንቀት ላይ ነች። ሉላ ከዚህ ነገር መውጣት ትፈልጋለች። ያው እንደምናውቀው ሉላ ደግሞ ያው ስራት በሉት እንግዲህ በስርዓት ላይ ነው የምትገኘው። ስለዚህ ከዚህ መውጣት ስላለባት ብቻ ያው ይህንን ነገር አድርጓል። ማለትም እሷን እንዲፈታለት እንግዲህ እሷን ከፈታለት ማለትም ትዳራቸውን እሺ ብሎ በህጋዊ ካጸደቀለት ሉላም ያስበችው ነገር አለ። ሉላም እንበላለች አሁን ላይ እ እሺ ብሎ ቢፈታኝ ገንዘብም እጠይቀዋለሁ ብላለች። ለምን? አሁን ላይ ሞገስ ብር እየጨረሰ ነው፣ ገንዘብ የለውም እንደሚታወቀው፣ የእሱ ገንዘቡ ንብረቱ ተይዞበታል። ስለዚህ እሱም ደግሞ አይ እኔ እንኳን እንዲፈታሽ የምፈልገውና እንዲፈርም የማደርገው ለገንዘብ ሳይሆን በቃ አንቺ ነፃ እንድትሆኝ ምክንያቱም አሁን ላይ ፍቅረኛ የልበለ ወይስ ባል የልበለ እያለች ነው። ልበቷንም ነው ሰው ሌላ ማለት በህይወቷ ምንድን ነው በባልነት ያለው እንግዲህ ወረቀት ላይ ህግ የሚያውቀው ዝናን ነው። ሳትወድ በግዷ ነው እንግዲህ ያስፈርማት የትዳር አጋሩ ያደረጋት። ስለዚህ አሁን ላይ ዝና ባሏ ሁኖ ሳለ ነገር ግን እሷ የምትወደው የምታፈቅረው ሞገስን ነው። ሞገስ ካብራ እየኖረች ነው። እርግጥ ዝና ግን መንብሎታን ሞገስን እዩለ እኔ የረሳውህ እንዳይመስል ጥሩ ጉድጓድ እየቆፈርኩልህ ስለሆነ ነው ለዛውም ሁለት ሁለት ማለቱ እንግዲህ ለሱና ለመድብል መሆኑ ነው። አሁን ላይ ግን ሞገስ ያንን ነገር እንግዲህ ከፈታው በኋላ ዝና ያስበውን ያደርጋል። ዝና ምን ብሏን? ዝና ቀድሞ ምን ብሎ ታነኝ? ለመድብል ያንተ ጉድጓድ በጣም ረዘም ያለ ነው የማደርገው፣ ሞትህን እንዴት እንደማጣጥረህ እኔ ነኝ የማውቀው እያለ በጣም ሲፎክር ነበረ። ታዲያ አሁን ላይ ፉከራው የተሳካለት ይመስላል። በሌላ በኩል ቅድስት ልቧ ነው የተሰበረው። ቅድስት ከዚህ ቤት ይሄዳለሁ ብላለች። አሁኑ ነው ምሳሌን የማትመጣ ከሆነ አንተ ዝናን ለቀህ ምሳሌን የማይለቋት ከሆነ ምሳሌ የማትመጣ ከሆነ እኔ እዚህ ቤት ምን እሰራለሁ ብላለች። እውነት ነው፣ እሷ እዛ ቤት የተቀመጠችው ምሳሌንና አባቷን ሁለቱም ብዬ ነው የተቀመጥኩት፣ ሌላ የሚያስቀምጠኝ ነገር የለም ብላ እንቅጩን ነግረዋለች ማለት ነው። ለመድብን ደግሞ ይህን የተናገረችው ቤት ውስጥ አሁን ላይ ምንም ነገር የላቸውም እየሆነ ነው ያው እንደሚታወቀው መድብንም ያው ዝናን በማሳደድ ብሩክን የት ነው የጣላችሁት? በማለት ክልክ በመጋባት ላይ ነው ያለው። ስራ እየሰራ አይደለም። ስለዚህ ገንዘብ ማግኘት አልቻሉም። ከየት ይመጣል ገንዘብ ካልተሰራ እና በዚህ ሰዓት ታዲያ ቅድስት ቤት ውስጥ ያለው ሽሮ ብቻ ነው፣ ሌላ ነገር እየለም። በዛ ላይ ደግሞ የቤት አከራያችን ደውላ ነበረ። የሁለት ወር የቤት ኪራይ አለብን ክፈሉ ብላለች። ሌላም ሌላም እያለች ነበረ ማለት ነው ታዲያ መድብል ምን ብለዋ ነኝ፣ በጣም ነው ያዘነው። በቃ ቅዱስ ትዬ አትዘኝ፣ እንግዲህ ቀጣይ ወር ቤታችን እንገባለን። የብሩክ ቤት እዛን እንሄዳለን፣ እዛ እንገባለን። የቤት ኪራይ ደግሞ ችግር የለውም። የዛን የቤት ኪራይ አምጥተን ለዚህ እንከፍላለን። አንቺ ብቻ አትጨነቂ፣ መፍትሄ የሚመጣው በማሰብ እንጂ በመጨነቅ አይደለም። በነገራችን ላይ መድብል ጀግና ነው፣ ይህ ማይካድ ሀቅ ነው። ጀግና ነው። እኔ ጀግና ነኝ፣ እኔ የሚነካኝ የለም፣ ያለውን ዝናን አንበርክጎታል፣ እውነት ለመናገር ማለት ነው። ነገር ግን አሁን ላይ በሞገስ እንዝህላልነት ማለት ነው በሞገስ እንዝህላልነት ዝና ሊወጣ ችሏል። ተናግሮ ነበር፣ እኔ ከዚህ ይወጣለሁ ብሎ ነበረ። ታዲያ ሞገስ ምን ነክቶት ነው እንዴ? ምኑን አሞት ነው? በገጭ ነው የምፈርመው ታዲያ ሲለው ምንድነው ማድረግ የነበረበት? ለመድብል መናገር ነበረ። መድብል መፍትሄ አያጣም ነበር። በጣም ነው ያጠፋው፣ በጣም እንዴ! በሌላ በኩል እንግዲህ ምሳሌ በጣም እያለቀሰች ትገኛለች። ወይ አባቴ ወይ አጎቴ መጥተው እያድኛል ያለችው ማ ምሳሌ ማለት ነው። ማንም ሊሄድላት አልቻለም፣ ምክንያቱም ያገቱበትን ቦታ ማንም ሊያውቅ ስላልቻለ። በደረቅ ለሊት ነው እንግዲህ መድብልም በተኛበት ቅድስት እኔ ገረመኝ። ቅድስት ቅድስት እኮ ሁሌ አብራት ነው የምተኛው። ምን ሆና ነው ያኔ አብራት ያልተኛቸው? አላውቅም፣ ብቻ በተኛችበት ነው እንግዲህ ብድግ አድርገው ይወሰዷት። ታዲያ ማንም ስላላየም፣ ማንም ስላልተከተለ የት ቦታ ሊደብቋት እንደሚችሉ፣ የት ቦታ እንዳገቷት ማወቅ አልተቻለም ማለት ነው። ታዲያ በጣም የተናደደውና የተበሳጨው ካሌብ ሞሲሳ ቀድሞ ምን አድርጎ ነበረ? ማህሌት ጋር ደውሎ ብዙ ጥያቄዎችን ጠይቋታል። ከእነዚህም ውስጥ ዝና የታገተበትን ቦታ ታውቂያለሽ ወይ ብሎ ሲጠይቃት፣ እሷም እንግዲህ አይ እኔ አላውቅም እንዴት ላውቅ እችላለሁ ብላለች። እኔ ጋ ተደውሎ እኔ እያወራሁት አላውቅም ማለት አይቻልም። ኢንተርኔት አታጥፊ፣ ዳታሽን አትዝጊብዬሽ ነበር። ለምን ዳታ ዘጋሽ? ብቻ ይሄ ካሊ የሚባለው ሰውዬ ጫን ያለው እንዳሉት እውነትም ጫና ያለው ይመስላል። የተጫጫ ነው ይመስላል። ሌላው እንግዲህ ኤፍራታ በጣም ነው የፈራችው የተንቀጠቀጠችው። እሻውን ምንድነው የሚወጠ እውነት ለመናገር ዝና ቀቅሎ ነው የሚበላት። ነገር ግን ምን ብላታለች ማህሌት? ታማኝ ሆነሽ አብረሽኝ እስካልሰራሽ ድረስ ይገሉሻል። ታማኝ ሆነሽ እኔ ጋ መስራት አለብሽ ብላለች። እንግዲህ የክፋት ሴራ ማለት ነው የክፋት ስራ ማለት ነው። ይህንን ደግሞ ኤፍራታ ልታደርግ አትችልም። ለምን? በጣም ፈሪ ናት። ይህንን ስራ ሊሰራ የሚችለው እንደ ማህሌት አይነቱ ድንጋይ ልብ ነው። ማህሌት ልቧ ድንጋይ ነው። አስቡ እንግዲህ ምን እያለቻት ነበር ኤፍራታ አሁን። እሺ ምሳሌ ምን አድርጊ ብለው ነው የያዟት? ምሳሌ እኮ ህጻንዬ ናት። ምሳሌ እኮ ምንም አታውቅም እያለች ስለ ምሳሌ ትከራከራለች ኤፍራታ ታዲያ በዚህ ሰዓት ምን ብላ ብትመልስ ጥሩ ነው። ልበደ እንዳናዋ በጣም በቃ ራይ የሌላት እናቴ መሆን ተስፋ የሌላት በጣም ጨካኝ ማለት ናት ማህሌት ማለት ነው እና ምን ደሞያችን ቆረቆ እንዳለች ምንም ያደርጓት መያዣ ነው ያደረጓት። ሲቀጥል ደግሞ ምን ያገባሻችን ቆረቆ እንዳ ቢደፏት ለምን ማህሌት አሁን ላይ እንግዲህ ዝና ካመለጠ ምሳሌን ይገላታል። ለምን ከተባለ ምሳሌ ከሞተች ቃል የገባላትን የማህሌትን ንብረት በራሷ ስም ለማድረግ ግዴታ የሚጠበቅባት ማህሌት ምሳሌን መግደል ነው። ከዚህ በፊትም እኮ ሄዳ የታገተችው ምሳሌን እጅ እና ግደይ ብሏት ነው። ዝና ማለት ነው። ስለዚህ አሁን ዝና ከወጣ ማለት ነው። እንግዲህ እንደፈታው አይነት ነው። የተመለከት ነው። ግን ከፈታውና ከወጣ ከተሳካለት ማንንም አይምርም። ግን መድብል ቶሎ ደርሶ ሊፈታው ሲል ቶሎ ሩጦ መድብል ደርሶ እንዳይፈታ ማድረግ አለበት ያለዛ ግን ዘሩ ቀለጠ ማለት ነው መድብል በቻለው መጠን መፍትሄ ለማምጣት እየሞከረ ነው እውነት ነው መድብል በጣም ትክክል ነው እሺ አሁን ላይ ዝና ተፈታ ኦኬ የታለች ምሳሌ ችግር እኮ ነው ማለት አሁን ቅድስት እንደምትለው ከሆነ ዝናንፍታው ምሳሌ ትምጣ። እንደዛ ብሎ እኮ በእንደዚህ በእንደዚህ አይነት ማለትም እንደዚህ ሱስ ምናምን እንደዚህ በጣም ቁጡጥ ያለ ኃጢያት ውስጥ የገቡ ሰዎች ማለትም ዕፅ የሚያዘዋውሩ ዕፅ የሚሸጡ እንደዚህ የሚያደርጉ ሰዎችን እኮ በእንደዚህ አይነት መልኩ በፍጹም ነው መፋለም የማይቻለው። ምክንያቱም ልጅቷን አምጦ እሺ፣ ከዛ እዚህ ጋር ካመጧት ያዩታንኝ ሌላ ችግር ይፈጠራል። በጣም ከባድ ነው። በጣም ማለት ነው። ስለዚህ አሁን ላይ ድርድሩ ምንድን ነው? ግዴታ እዩ ዝና ወጣም አልወጣም ዝና ቢወጣም ራሱ መድብልን አይለቁትም። ስለዚህ መድብልን ይገሉታል። ስለዚህ መድብል ደግሞ ከመሞቶ ካልቀረ አይቀር ስለ ወንድሙ ስለ ብሩክ አውቁም ይሞት ይሻለዋል። አሁን ብሩክን ሞቶ አለም አላለም ዝና አለም አላለም ብሩክን ምን አድርገው አለ እርሳው እኮ የሚራሳው የሞተ ሰው ነው፣ ወይስ ደግሞ ምን አድርገውት ነው? በልታችሁት ነው? ውጣችሁት ነው? ምን አድርጋችሁት ነው? ነው የጭካኔ ጥግ። ዝና ቢሞት አይናገርም፣ ቢሞት በስማ በቃ። ልቡ የሆነ ድንጋይ አለ ልቡ ውስጥ፣ ጭራሽ ማይረራ ማለት ነው። ስለዚህ አሁን ላይ ደግሞ ምግብ እየሄደላት ነው፣ መርዝ ተነስንሶ በልታ ከመሞቷ በፊት አለ ምሳሌን ማለት ነው። ሲጀመር ምግብ የተነሰነሰ ምን ያለ ምን ያለም አልወሰዱላት፣ ኖርማል ምግብ ወሰዱላት። እሷም ደግሞ አልበላ ማለች። በመቀራበላች ውሃ ጠጣች። ምሳሌ ማለት ነው። ሌላ ምንም የሆነው ነገር የለም። ዳጣ ታዲያ መታ ነበረ። ዳጣ እንግዲህ ቅድስትን አጽናንታታለች ማለት ነው። ምንም አትሆንም። ዛሬ ያለችበትን ሁኔታ ባናውቅም ምሳሌዬ ትናንትና እየሳቀች ነበር፣ ትናንትና እየተጫወተች ነበር። ህይወት ደግሞ እንደዜና ቅድስትዬ እስኪ እኔን ተመልከችኝ። እኔ ቤተሰቦቼ፣ እናቴ ወለደችኝ፣ ከዛ ጎዳና ላይ ወደኩኝ። ጎዳና ላይ ያሉ ሰዎች አንስተው እነሱ ሳይበሉ እኔን እየመገቡ አሳደጉኝ ብላ የራሷን ላይፍ የራሷን ሂስትሪ ትናንትና እንደዛ ነበር። ዛሬ ግን ሌላ ቀን ነው። ቤተሰቦቼን አግኝቼ ትልቅ ቤት ውስጥ እየኖርኩኝ ነው። ምግብ እየመርጭ የፈለግኩትን እየበላሁ ነው እና ህይወት እንደዚህ ናት፣ እያለች እና ስለዚህ፣ ምሳሌም ደግሞ ትናንትና ታማ ነበር፣ ዛሬ ደህና ናት፣ ነገ ደግሞ እግዚአብሔር ይጠብቃታል እያለች ብዙ ነገር እያለች ነበር፣ የማጽናኛ ቃላቶችን ላይ ቅድስት ማለት ነው። ቅድስት ትክክል ነው ማለት ቅድስት እንግዲህ ትክክል ናትኝ፣ ማለትም ያለችው ነገር እውነት ነው። ያደራ ልጄ ነው ያለችው። አዎ እንግዲህ ብሩክ ጽፎላችኋል ወረቀት ላይ ደብዳቤው ላይ ልጄን አደራ ቅድስትዬ፣ ልጄን ቅድስትዬ ምሳሌን አደራ መድ ለመድብልም አደራ ተብሏል። እና መድብልም እንግዲህ ለአንቺ ብቻ እኮ አይደለም ቅድስ ለእኔ ማደራ ተብያለሁ። ግን ብሩክ ካለም በስጋ ከሌለም ነገ በነፍስ ይፋረደናል። የወደቀበትን መጠየቅ አለብን እንዴ። ስለ እኔ የሚያውቀው ዝና ነው ብሎ ጽፏል። ስለዚህ ዝናን መፋለም ያለብን ነው። ዝና ደግሞ አይኔን ግንባር ደርገው አልናገርም ነው። ስለዚህ አሁን ላይ ምን ሊፈጠር ይችላል? ወደፊት እስኪ እናንተም ሀሳብ አስተያየታችሁን አስቀምጡ። እኔ ግን ምን ሊፈጠር ይችላል ብዬ ሳስብ ብሩክን እንዳልገደሉት ነው የምረዳው። አሁን ላይ ሞገስ እውነት ከፈታው ሞገስ አለቀለት አያለቀለት። ዝና ማንቆርቱን አንቆ ነው በጣም በጣም በሚያሳዝን ሁኔታ ይፋልመዋል። ከዛ ከባድ ነው የሚሆነው። በጣም ሎላንም ሊወስድበት ይችላል። ልፍረቱ አምጥቶ ወረቀቱን ፈርም አለው። እጁ ታስሮ እያየ ፈርም። ከባድ ነው። እና ይህን ይመስል ነበረ። ቀጣዩን በቀጣይ ክፍል ይሽላችሁ የምመጣ ይሆናል። ውዶችዬ፣ ላይክ ሰብስክራይብ እያደረጋችሁ ኮሜንትም እየጻፋችሁ ለምታበረታቱኝ በእውነት ከልብ አመሰግናለሁ። ሰላማችሁ ይብዛለኝ። አዲሶችዬ፣ ሰብስክራይብ ማድረጋችሁን አትርሱ። ነባሮችዬ፣ ደግሞ ላይክ ማድረግ አትርሱ ማለት ነው። ሰላማችሁ ይብዛ፣ በያላችሁበት። ባይባይ ተወዳጆች።